እዛ ጋር ቁርስ አልበላም ብሎ እዚህ ጋር ምን እንደሚበላ አየሁት። ምን አይነት ሆነህ አሁን ችግር፣ ሆዳችን ብንሞላ በደንብ ደረቅ ዳቦ ስበልተው ቁርስ በልቷል ብለህ ቁርስ ምትዘጋ ታያቻላ። ሰነፍ ገበሬ ስትሆኑ ይሄን የመሰለው ልክ እንደዚህ እስኪሆን ታያቻላ። በቅሎ ማለት ነው የእኛ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። እንግዲህ የቀን ውሎዬን ላሳያችሁ ነው። በውቢቷ ጣፊ ለመገኘ ገጠር እንግዲህ ለስራ እና እንግዲህ ትንሽ አንዳንድ ስራዎች ይኖራሉ ብራዘር ለማገዝ የመጣሁት ለምን እግረ መንገድ ይሄን እንግዲህ ቀርጾ አደር አይደለም ያገኘሁትን ነገር ወደ ካሜራ በመቅረጽ ለሰዎች ማዳረሳለሁ። ስለዚህ ሰው እንደ እየ እንትኑ ትውስታን ስለሚኖርበት ፈታ ያለ ፈታ እያላችሁ ታይታላችሁ፣ እየተስፋ አደርጋለሁ። አሃ ጋሽ ወገን ወገን ብሏል። አሁን እርሻ ጋር ደርሰናል ደርሰናል ደርሰናል። ስለዚህ ሼር ኮፒ ሊንክ እያደረጋችሁ ዋው፣ በጣም የሚያምሩ ባይዞ በስማ አባቴ ይሄ ነው ሐምሌ የበቀለው። ይሄማ በጣም ገና ነው። አንተ ምንድን ሊሆን ነው? እንደ ሁለት ሊሆን ባህደለ ይደርሳል፣ አይደርስም?

ይሄኛው ደግሞ ይሄኛ ማረንቀ ልጅ አይደለም፣ ይሄኛው አያታችን ነው። ይሄኛው ደግሞ ይሄኛ የሚለየን ደረት ነው ማለት ነው። አሁን ምንድን ይሄውን አትንቁጣት ተሰሩት ነው የተባለው አባይዚ ንፋስ መጥቶ ነበርና እንደምታየት ተኝቷል። ብዙ ነው ትንሽ አይደለም፣ ግን የሐምሌ ከሆነ አይታሰርም አሉ። ይሄ በጣም የደረሰው ከሆነ ነው የሚታሰር። ይሄ ሐምሌ ዘጊቶ የበቀለው ከሆነ አይታሰርም ብለዋል። ይኸው ጀማሪ ገበሬ፣ እንዴት ነው የዘራው አንተ? ግን ግማሹ ሻይ ነስከርተው ይልም እ ምንድን ነው ግማሽ ዜሮ ዜሮ ነው። አንተ በእናትህ ግን የሚያምረው ማሽላን የዘራው ይሄም ደስ የሚለው ማሽላ ነው ይዘራው፣ ዛርገለሳያቸው ይኸው፣ እንግዲህ እዛ ጋ ቁርስ አልበላም ብሎ እዚህ ጋ ምን እንደሚበላ አዩት። ምን አይነት ነው? አሁን ችግራ ሆዳችን በሞላ በደንብ ደረቅ ዳቦ ስበልተ ቁርስ በልቷል ብለህ ቁርስ ምዘጋ ማርያምን፣ በጣም ጣፍጥም የምትለኝ እዛ ምን የመሰለ እንጀራ ታጥፎ ታጥፎ የሚቀረበት ጥሎ እዚጋ የተልቀመቀመ ይጣፍጣልኛል። ምን አይነቱ ወይ አይነቱ መናታችሁ፣ በጣም የሚያምር በነት ይበል፣ ይበል። እርስዎ በቃ ይለያሉ። አይ አንግ ለወፎቹ ግን መጥፎ ነገር እያሳያቸው ነው አ እንዴት መብራት እንዳለበት አዝነውልህ ነበር አይ ዝም ብሎ እሱ ራሱ እንዳንተ የሚበላው ስለዚህ እኛም ብንተባበረው ው ይታያችኋል ወገን ያጫጭሩ ሁሉ ይታያችኋል ያጫጭሩ ይታያቸዋል። ሃመሬ እየ ደንገሌን ይባል ይሄ ሰብደው ይባላል። እሱ ኮደም ኮደም። ለማንኛውም ላሳያችሁ ላሳያችሁ ብዬ እኮ ነው። ይሄ እንደዚህ ከሆነ ኮደም ነው፣ ኮደም ኮደም ይባላል። እንደዚህ ቀጥ ያለ ከሆነ ወይዘህ አሁን ጠይቄ ነው። ኮደም ኮደም ኮደም ብቻ ፕሮናውንሴሽን አታርጉት እንደ እንግሊዝኛ ፕሮናውንስ አታርጉት ቀጥ ያለ ከሆነ ኮደብ ይባላል ልክ እንደዚህ ከሆነ ደግሞ ደንገሌ እስኪ አንድ ጊዜ ደንገሌ በሉ ደንገሌ ማለት ነው ምን አገባን ልትሉ ትችላላችሁ እኔ እንዲሁም ላው ልንገራችሁ ብዬ ነው እንጂ እንግዲህ እኛ ምን አገባን፣ ትች ያላችሁ በተለይ እርሻ ይለላችሁ ምናምን ወደም ይሁን ደንገሌ ይሁን ባይዚ አሁን እየዞርን እያየን ያለነው ምክንያቱም ገበሬው በጣም ጠንካራ ገበሬ ስለሆነ ወፍ አይጠብቅም። እና መበላትን አለመበላትን ግን ሸክለ ማድረግ ነው። ግን አሁን ተበላ አልተበላ ምን እንደምታደርገው በጠቅላላው እውቀት ነው። ልትበላ ነው? አረ ከምትልቀመቀም ሂጂ ቅድም በልቻለሁ ያልኩትኝ በስተት ነው። እንብላ የገበሬ ጣሙ። አረ እባክሽ የገበሬ ጣሙ፣ ሁለት ደረቅ ዳቦ በልተ ሸርሽሮ ሲያበቃ የገበሬ ጣሙ። ጉዴኛ ቻና ቤተሰቦች፣ እንግዲህ ነገሮች እያለቁ ነው፣ ላሳያቸዋል ስለ ሰነፍ ገበሬ ስትሆኑ ይሄን የመሰለው ልክ እንደዚህ እስኪሆን ለታቻለ በቅሎ ማለት ነው። አይታችሁታል። ልዩነቱ ሁለቱ ልዩነቱ ምንም የገበሬ አጎላጉል አሁን ለዚህ ነው ሲያስለፋኛው ያለው እኮ ለጤነኛ ነገር ግን ጥሩ ነገር ገበሬ አመረትኩ ብሎ ያመረተው ይህ የምታዩት የገበሬ አጎላጎል። እኔ እንደዚህ አይነት ወንድም እንዳለ ይሳ ብሎ ለራሱ አፍራለሁ በቃ። እያቺ አትችም ይስማል እሚገርማችሁ እኔ ማለት ነው ቁርስ በልቼ አሁን ደግሞ እሱ ግን ቁርስም